ማለት የለብን። ሞገስ እንደው አይበለው፣ ከዝናም የባሰ ሰው አለ። ማህሌት መጀመሪያ መያዝ አለብን። ማህሌት ብሩክ የሙሉ ጊዜ ስራዋ ነው፣ ስለሱ ብዙ ነገር ታውቃለች። እውነት ብለሃል። አይጥ ልጁን አጋያት። ማንን? ምሳሌ። ለምን አባቷ ጠፍቷል አላችሁ? ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ምንም ሙበት ያለ ምንም ቤቱ እንኳን ሸጦ፣ እሱ ጠፋ፣ እሷ ሞተች ማለት ቤቱ ያንቺ ነው ማለት ነው። ግን ራሳችን ምግብ ሰርተን የምንበላው ትንሽ ቀር ላይ ትንሽ ቀር ብቻ። ክፍለ ሀገር መሄዳችንስ ቀረ። እሱን ማልተው ነው አሁን ግን በጣም አስቸኳይ ጉዳይ ገጥሞናል። ዋጋዋን ነው የምሰጣት። ዝም ብለ ቆይ። የሆነች ቀፋፊ ሰው እኮ ነው። በቃ ዳጣዬ፣ በጣም አመሰግንሻለሁ። እሺ፣ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። አሁን መሄድ ትችላለሽ፣ ጣጣ የለውም። ጉዳዩ ብራራ እንዴ፣ እኔም መጨረሻውን እዚሁኝ ነው ማውቅ የምፈልገው

ዝና መሀሌትን በድጋሚ ሌላ ችግር ውስጥ እያስገባ ትገኛለች። እችን በረሮ የሆነች የብሩክ ልጅን ለምን አትገለያትም? እሷን ተገደልሽ ኮ ቤቱ በቀላሉ በስምሽ ማድረግ ትችያለሽ እያለት ይገኛል። እሷም እንግዲህ በጣም ጥቅም ወዳድና ገንዘብ ላይ ፎከሰ ስለምታደርግ እችን በረሮ ልጅን ማ እንደምን ብዬ አስወግድለት አለው እያለ ትገኛለ። እንደዚሁም እንግዲህ መድብልም የብሩክ መጥፋት በጣም ስላስጨነቀው ስለዚህ ሌላ ምንም መፍትሄ ስላጣ ማህሌትን አግቼ እዤ ስለ ብሩክ ብዙ መረጃዎች ይቀበላታለሁ፣ እያለ ማህሌትን እየተከታተለ ይገኛል ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለው። በያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኝ። እኖ ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ቁም ነገር ያለው ድራማ ነው ማለት ነው። ዛሬ ወደ እናንተ እማደርስ ይሆናል። እስከ ፍጻሜው ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለሁ። መድብል እንግዲህ ወንድሜ ጠፍቶ ዝም ብዬ አልቀመጥም ዞር ዙር ብዬ ወንድሜን መፈለግ አለብኝ በማለት ቅድስትን ይላታል ቅድስትም እንግዲህ አለ መድብል ምንድን ነው ምን አዲስ ነገር አለ የተፈጠረ ነገር አለ ወይ በማለት ትሏል እሱ በነግርሽም ባልነግርሽም ምንም አይጠቅምሽም አዎ የተፈጠረ ችግር አለ ነገር ግን ምሳሌን አደራ እንደምታየው ማንም የላትም አንቺ ብቻ ነሽ አደራ ትምህርት ቤትም እንዳትሄድ በማለት ይላታል እሷ እንግዲህ በጣም እየተጨነቀች ምንድን ነው ችግሩ አለ ንገረኝ እባክህን አንተ እንኳን ብትሆን ተረጋጋ እስቲ እያለችው ትገኛለች። እሱ ግን ምንም አልረጋጋም፣ ልጅቷን ብቻ አደራ ያልኩሽን አድርጊ እያለት ይገኛል። እሷም አንተ ብትሆን ተረጋጋ ብሩክ፣ ምንም አይሆንም ይገኛል ደግሞ ነገሮቹን በእርጋታ ብናደርጋቸው ይሻላል እያለች ትገኛለች። እሱ ግን ምንም እርጋታ የሚባል ነገር የለም በማለት እንግዲህ ከሞገዝ ጋራ ተገናኝቷል ማለት ነው። ከሞገዝ ጋራም እንግዲህ ያሉትን ነገሮች እየተወያዩና ምን ማድረግ እንዳለባቸው እየተነጋገሩ ይገኛሉ ማለት ነው። እንግዲህ አንድና አንድ መፍትያቸው አንድ ኢፍራታን ይዞ እያዋራት ይገኛል ማለት ነው። መድብል እብራታ እንግዲህ ገንዘብ ታገኘች ምንም ወደ ኋላ አትልምና እሷ ገንዘብ ስለምታገኝ የአንዳንድ ፎርሜሽኖችን ሚስጥር የተባሉትን ነገሮች ለሱ እያካፈለችው ትገኛለች ማለት ነው። እንግዲህ አሁንም ደግሞ የተከታተለች አዳዲስ ነገሮች እየነገረችው ትገኛለች። ለመድብል ብቻ ሳይሆን ለመሀሌትና ለዝናም ከነሱም የምታገኘው ጥቅም ስላላት መድብል እነሱን እየተከታተለ እንደሆነ እንደዚሁም ደግሞ የዝናም ማንነት ማወቅ እንደሚፈልግም ለመሀሌት ነግራታለች። ይህን ነገር ግን ሲሰማ ዝና ምን አስቦ ነው? ስለ እኔ ማንነት ማወቅ ለምን አስፈለገ? ምን አስቦ ነው ይሄ ሰውዬ? በማለት እንግዲህ ይገኛል ማለት ነው። እንዲሁም እንግዲህ ብሩህ ቤት ምን እየተካሄደ እንዳለ አላውቅም ማወቅ እፈልጋለሁኝ በማለት ያው። ኤፍራታ ነገሮችን እንድታጣራ እርግታለች ማህሌት ማለት ነው። እንግዲህ አንድና አንድ መፍትሄ የመጣለት መድብል በአሁኑ ሰዓት ላይ ማህሌትን መከታተልና ማህሌትን አግቶ ነገሮችን መጠየቅ ነበረ እና ነገር ግን እሷን እየተከታተሏት ይገኛሉ። ቢሆንም ግን አቶ ዝና አሁንም አላረፈ ማለት ነው። ማህሌትን ግን በጣም እየተጠቀመባት ነው። እሷ ግን እውነት እሷን የሚያግዛት የእሷ ለእሷ ቤት የሚገዛላት ወይ ደግሞ የብሩክ ቤት ለእሷ የሚያደርግ የሚያዞርላት እየመሰላት እውነት እየመሰላት ነው የሚገኘው። እና እሱ ግን በጣም እየተጠቀመባት ነው የሚገኘው ማለት ነው። እንደዚሁ እንግዲህ ያችን በረሮ ልጁን ለምን አትገልየትም እያላት ይገኛል። የተዋነች እሷ ደግሞ ሲል ትለውም እንግዲህ የብሮክ ልጅ ምሳሌ ናታ ሲላት፣ እሷም እሷ እንግዲህ ደግሞ ምን አገኛለሁ ነበር ያለችው። ምንድን ነው ማታገኙ? ብዙ ነገር ነው እንጂ የምታገኙ አንዳንድ ጊዜ ጭንቅላትሽን ሰፋ እርግተሽ አሰሪው እንጂ ነበር ያላት። እሱም ዲ ምን አገኛለሁ። እሷ እንግዲህ አባትየው ጠፍቷል፣ እሷን ደግሞ መግደል አልችልም። ምክንያቱም እዛ ቤታቸው ራሱ ሆኜ መግደል አቅቶኛል እኮ እሷ እኮ የድመት ነብስ ነው ያላት እያለች ትገኛለች። እና እሱም እንደዚህ እያልሽ አታካብጅን ያላት። አታካብጅ ትችያለሽ፣ አንቺ ካሰብሽበት ምንም እማትችው ነገር የለም። እሷን ገደልሽ ማለት ደግሞ ቤቱ በሱ ስም ነው ያለው፣ ቤቱ እንዳልተሸጠ ነግሪሻለው። በሷ ስም ነው ያለው። እሷ ሞተች ማለት ብሩክ የለም። ስለዚህ አለምንም ክርክርና አለምንም ጥያቄ፣ አንቺ ሚስቱ ስለሆንሽ ባት ሰሪውም አብረሽ ስለኖርሽ ቤቱን ታገኛለሽ ይላታል። እንግዲህ እዚጋ የምንመለከተው ማህሌ ጥቅም ወዳድ መሆኗን፣ ዝና ደግሞ በሷ በጥቅም እያታለለ የራሱን ስራዎች እየሰራና እያስተካከለ እንዳለን የምንመለከተው ለዚህ ሰውም የራሷን ጥያቄ ቀጥታ ለርግታ እንዴ ሰው ገድዬ ደግሞ እንደዚሁ ዝም ብሎ መኖር አለ እንዴ ነው ያለችው። እና እሱም ወንጀል የሰራ ሁሉ ይታሰራል ያለሽ ማን ነው ያላት። እንግዲህ እንደምናየው እሱ በወንጀል የወጨቀየና በወንጀል ውስጥ የወደቀ ሰው ነው ዝናና። ስለዚህ እኔ እምነግርሽኮ የሰማውትን ሳይሆን ሳይሆን እየኖርኩ ያለሁትን ነው። ወንጀል የሰራ ሰው ሁሉ ይጠየቃል፣ ይታሰራል ማለት አይደለም ያላትና እንግዲህ ስለ እሱ እሱ ወንጀል እየሰራ ነው፣ ማንም እየጠየቁ አይደለም። ስለዚህ እየታሰረ አይደለም ማለት ነው። ስለዚህ ደግሞ የዝና ቀን ይጠብቃል እንጂ አንድ ቀን በቁጥጥር ስር መዋሉ አይቀርም ማለት ነው። እንግዲህ እሷም እሺ፣ እንደዛ ከሆነ በቃ እችላለሁ፣ አደርገዋለሁ እያለች ነው የምትገኘውና እሱም አዎ ትቻለሽ ምንም የሚያቅትሽ ነገር የለም ነው ያላት። ስለዚህ ና የመጥሪያ ወረቀቱን እኮ ባለፈው ሰጥቻቸው ፍርድ ቤት አልቀረቡም። ለምን ያቺ ሰራተኛ ልጅቷን ይዛ አልቀረበችም ነበር እያለች ትገኛለች። ታያቸው እባክሽን፣ ማን ነው የሚቀርበው? እሱ እንደሆነ የለጠፍቷል። ስለዚህ ድጋሚ ሂጂ ወረቀቱን ልስጣቸው ወይስ ልተው እያለችው እያማከረችው ትገኛለች። እሱ አጭር ነው እንደም ወረቀቱን እንደሚሰጥ ሰው ሄደሽ ሂጂና ነገሮቹን አመቻች አመቻይተሽ ነገሮችን አስተካከለሽ ነይ ነበር ያላት፣ እና እሷም እሺ በቃ ብላ እንግዲህ ተለያይተው ወደዛ ሄዳል አምርታለች ማለት ነው። ወደዛ ስታመራ ግን ዳጣ ሞገስ፣ እንደዚሁም የብሩክ ወንድም ሆነው እዛ አካባቢ በጥቆማ ደርሰው ቤታቸውን ዳጣ ስለምታቅ አሳይታቸው ነበር፣ እና እዛ አካባቢ እየጠበቁ ነበር። ነገር ግን እዛ አካባቢ ሲጠብቁም ከዛ እየወጣቸው ኤፍራታ ብቻ ነበረች እና ስለዚህ ሲከታተሏት፣ ኤፍራታ ነይ ስለዚህ እዚህ አካባቢ ስለሆነች፣ በቃ ይትማን ወጣም እቤታቸው፣ ትክክል ነው ይሄ ነው ታቂዋለሽ አደለች ስላት፣ ቤታቸው እኮ በጣም ትንሽዬ ነው ስላትም አዎ ቤታቸው በጣም ትንሽ ነኝ አውቃለሁ፣ ቤታቸውም በደንብ ነው ማቀው። እንደዚሁም ኮ ማሌት ኮ እቺ ማሌት የምትባል ሴትዮ ኮ ትንሽ ተወፈረች፣ አያስገባቸውም ቤቱን ታፈነደዋለች። በጣም ትንሽ ነ እቺ ቤታቸው በማለት እንግዲህ እቤቱን አሳይተዋለች ለመድብል ማለት ነው። እሱም ማታ ድረስም ቢሆን እዚህ ያቆጭ ብዬ ጠብቃቸዋለሁ እንጂ በወንድሜ ጉዳይማ አልደራደርም። አመሰግናለሁ አንቺ ሄር ትችያለሽ፣ ይላታል ማለት ነው። እሷም እንዲህ የትም ትቼክማ አልሄድም፣ ግን ወንጀል መስራት አልፈልግም ምክንያቱም መኖር ፈልጋለሁን ቤተሰቦቼን አግኝቻለሁ። በጣም ደስ የምትልህት አለች ኝት አግኝቻለሁ። ስለዚህ ወንጀል ግን አንሰራም። ግን ይዘን ቸብ ቸብ አድርገን አንዳንድ ነገሮች እንጠይቃታለን፣ አናግታትም እያለ ትገኛለች። እሱም እንግዲህ ወንጀልማ ወንጀል አንሰራም፣ ነገር ግን ይዘናት ስለ ብሩክ አንዳንድ ፎርሜሽኖችን እንጠይቃታለን እያለ ነው የሚገኘውና ነገር ግን እዛው አካባቢ ስለተቀጣጠሩ ሞገስም እየመጣ ነበር ና ሞገስም እንግዲህ እንደነገራቸው ከሉላም አንዳንድ ኢንፎርሜሽን እንደወሰደው ዝናን ጭራሽኛ ኮ አናቀውም። አምስት ፐርሰንቱን ራሱ አናቅም። በጣም መጥፎ ሰው ና ክፉ ሰው ነው። ስለዚህ እያንዳንዱን የእሱን እግር የምትከታተለው አብረ የምትለው ማህሌት ናት፣ ስለሆነ ማህሌትን ይዘን አግተን ከጠየቅናት ሁሉን ኢንፎርሜሽኖችን እንደርስበታለን ብለው እነሱን እየጠበቁ ይገኛሉ። በመሀል ግን እናንተ በቃ ሂዱ፣ እኔ ጠብቃቸዋለሁ እያለ ይገኛል ማለት ነው ስለዚህ ዳጣና ሞገስም የት ማንሄድ ማረተ ተነህ እያሉት ነበረ ና ግን፣ ምን ትፈልጋላችሁ ሲባሉ እንግዲህ በመሀል ዳጣ ቶል ብላ እኔ መግብ ነው የምፈልገው ነበር ያለችው። እነሱም ስቀውባት እንግዲህ አንቸውን ከቤተሰቦችሽ ከመሆነሽ ምግብ ነው የምትዪው በማለት እንግዲህ አፊዘውባት፣ በቃ ከሞገስ ጋር ምግብ ቤት ሄዳችሁ ብሉና ቶሎ መለስ በሉ ነበር ያላቸው። እሱ ግን አብሬያችሁ አልሄድም ብሎም ቢብሏቸው ነበር ና ነገር ግን እነሱ ወደ መግብ ቤት እየተጓዙ እያሉ ድንገት ያው ማህሌትና ኢፍራታ ወደዛ ምግብ ቤት ሲሄዱ ያያቸዋል ማለት ነው። በዛ ሲያልፉ ሲያዩ እንግዲህ በጣም ትደናገጥና ዳጣ እነኛ ሰዎች ለአየዋቸው ሁለቱም ተያይዘው ስለዚህ ሁለቱም ናቸው ሁለቱም እኮ አያስፈልጉንም እያለች እንግዲህ ትላለች ማለት ነው። ቶሎ ብለው እነሱም ለመድብል ይደውሉለታል። መድብልን በቃ እዛው አካባቢ ይመጣለው በማለት እየተከታተሏቸው ነበሩ። ቀጥታ ሲከታተሏቸው እንግዲህ ወደ ብሩክ ቤት ነው ሰተት ብላ ወረቀቱን ለመስጠት ያመራችው ማህሌት፣ እነሱም ከኋላዋ እየተከተሏት ነበረ። ስለዚህ ከኢፍራታ መነጠል አለብን፣ እሷን ኢፍራታን ካልነጠልን ጥሩ አይመጣም እያሉ ይገኛሉ። ስለዚህ ምን አይነት ሲስተም ማምጣት አለብን በማለት መድብልም እንግዲህ እኔ አሁን ደውዬባት መገናኛ እንገናኝ እላታለሁኝ በማለት ነው እንግዲህ እያመጣው ሲስተም እንግዲህ፣ ወዲያውኑ ይደውልባት ና የት ነሽ ያለሽ? ሲላትም ሩቅ ነኝ፣ ሰላሳ ደቂቃ ትለዋለች ማለት ነው። እሱም ሰላሳ ደቂቃ አልፍ መጠበቅ አልችልም፣ ከመጣሽ አሁኑኑ ነው፣ መገናኛ ግማሽ ገንዘብ እሰጥሻለሁ ነበር ያላት። ና ኢፍራታን በገንዘብ ስለማትደራደር እሺ ብላ ነው እንግዲህ ማህሌትን በቃ የግመለስ ነው አስቸኳይ አስቸኳይ ነገር አለኝና ወደዛ መሄድ እፈልጋለው፣ ነበር ያለችው እነሷ። እንዲ እዚህ ድረስ አብረሽኝ መጥተሽ ደግሞ ጋብዝሻለሁ ብዬሻለሁ እንዲ ስትላት፣ አይ አስቸኳይ ጉዳይ አለብኝ በቃ አንቺ ደርሰሻለ እዚህ ድረስ ደግሞ አብረሽ መጥቻ አለው። ሂጂ ስጫቸውና ተመለሻት አትፍሪ ምንም የለም ነበር ያለቻት እና ከአጠገቧ ተመለሰች ማለት ነው። ነገር ግን እሷን ከሷ መነጠል ፈልገው ነው እና እሱም እንግዲህ እሷ ከእሷ እንደተነጠለ ቶሎ ብዬ ያለውን ነገሮች አስረዳታለሁ ሌላ ችግር እንዳይፈጠር ነበር ያለው እና ወይዘሮ መሀሌትም ደፋር ናት እንግዲህ ወደ ብሩክ ቤት ሸንከፍ ሸከፍ እያለች ሰተት ብላ የመጥሪያ ወረቀት ለመስጠት እየሄደች ትገኛለች ማለት ነው። ነገር ግን መድበል እንደዚሁም ዳጣ ሞገስ ሆነው ከእሷ እየተከታተሏት ይገኛሉ። እንደውም ለእሷ ጥሩ አጋጣሚን የሆነው ቅሰተት ብላ በሩ ቤት ሄዳ ገብታላችኋለች ማለት ነው። እንግዲህ እዛ አግተው ይዘው ያለውን እውነት ያስለፈልፏታል ማለት ነው። እንደዚሁም እንግዲህ ልጅቷንም ልትገድል እያሰበች እንደሆነ ከእሱ ጋራ ምን እየጠነሰሰች እንዳለ እያንዳንዱን እንግዲህ ዝና የሚሰራው ወንጀሎች እያንዳንዱ የተዘፈቀበትን ወንጀል ሁሉ አሁን ይወጣል እውነቱ። ብሩክ በቅርብ ይገኛል ብለን ተስፋ እናደርጋለን ማለት ነው። ምክንያቱም ብዙ ሚስጥር አላት እሷ ከ ዝና ጋራ ስለሆነ ማለት ነው። እና በቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ምክንያቱም ጥሩ አጋጣሚ ነው የሆነላቸው ሰጠት ብላ የመጠሪያ ወረቀት ብሩክ ቤት ድረስ መሄዷ ደፋር ናት። ስለዚህ መድብል ደግሞ አይፋታትም። ጀግንነት ከቤታቸው ነው ብለዋለች ማለት ነው እና መጀመሪያውንም እና የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ አዲስ ነገር እስከምንገናኝ ቸር ሰንብቱልኝ።